የአዲስ አበባ ከተማ ምክር ቤት አዲስ ሚዲያ ኔትወርክን ጨምሮ በ2017 በጀት ዓመት የላቀ አፈጻጸም ላሳዩ አምስት ተጠሪ ተቋማት እውቅና ሰጥቷል። የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልክድር ተቋማቱ በቀጣይም ከዚህ የላቀ አፈጻጸምና ኃላፊነት ይጠበቅባቸዋል ብለዋል። ይህንን መነሻ አድርጋችሁ በመነሳሳቱ ቀጣይ የተሻለ ነገር ፍትህን በማሳለጥ በተለይ መልካም አስተዳደር ችግሮች ከመፍታት አንጻር እነዚህን ተቋማት እውቅና ከሰጥናቸው በኋላ ቀጣይ በጋራ መደግፍ ያለብን ነገር እኛን እንደ ምክር ቤት ደግፈን ከእናንተ ጋር በጋራ ሰርተን ውጤት እናመጣለን የሚል እምነት አለን። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ እውቅናው ሚዲያውን በተሻለ ይዘት አቀራረብ፣ በቴክኖሎጂ ግብአትና በሰው ኃይል አደረጃጀት የተሻለ አድርጎ ለመምራት የሚያስችል መሆኑን ጠቅሰዋል። እውቅና ማለት ብዙ ጊዜ እንደምንናገረው ተጨማሪ አደራ መስጠት ማለት ነው። እውቅና ማለት ለተለየ ትጋት እንድትሮጥ የተሻለ ነገር እንድታመጣ አሁን እያሳየን ካለው አስተዋጽኦ አንጻር ገና ብዙ ነገር እንደምንጠበቅበን የሚያሳይ ስራ ስለሆነ እውቅናው አዲስ ሚዲያ ኔትወርክን ወደፊት የሚያስፈነጥር የተሻለ አቀራረብ የተሻለ ይዘት፣ የተሻለ ቴክኖሎጂ ግብአትን፣ የተሻለ የሰው ሀይልን ተደራጅተን እንድንመጣ መንገድ የሚከፍትልን ስለሆነ እንደ ተቋም እንደ አዲስ ሚዲያ ኔትወርክ ዛሬ በጣም ደስ ብሎናል። ሁሌም እኛም ዝግጁ ነን። እውቅናው ለማህበረሰቡ የተሻለ አገልግሎት ለመስጠት የሚያስችልና በትጋት ለማገልገል የሚያግዝ ስለመሆኑ ተጠሪ ተቋማቱ ገልጸዋል። የአዲስ አበባ ከተማ ምክር ቤት ያካሄደው የእውቅና ፕሮግራም ትልቅ መልእክት ነው የሚያስተላልፈው። ጋቱ የበለጠ የሚያበረታታ ነው የጎደሉ ነገሮችም ጋር የበለጠ ለመሙላት ተነሳሽነት የሚፈጥር ነው። በዚህ በ2018 በጀት አመት ደግሞ የተሻለ ስራ እንሰራለን ብለን እንገምታለን። እቅዳችንም በዚሁ ሁኔታ አቅደን ወደ ስራ ገብተናል። ይሄ እንግዲህ በቀጣይ ህብረተሰቡን ቅሬታ ይዘው የሚቀርቡ ከተማችን ነዋሪዎችን የበለጠ በትጋት እና በበለጠ ተነሳሽነት ቀልጣፋና ጤታማ የሆነ አገልግሎት ለመስጠት የበለጠ አቅም ይሰጠናል። በምክር ቤቱ ተጠሪ ተቋማት የ2018 በጀት አመት እቅድ ግቦች ስምምነት ፊርማ ተካሂዷል። ይህም ስምምነት የከተማዋ ነዋሪ በታማኝነት ለማገልገል እንደሚረዳ የተቋማቱ ኃላፊዎች አንስተዋል። ዛሬ የመግባቢያ ስምምነቱን የ2018 ለምናደርገው በመንግስትም በተቋምም የሚሰሩ ስራዎችን ወደ ተሻለ ነገር እንዲመጣ የሚያደርገን እሱን በአግባቡ ከፈጸም አሁንም ለተሻለ እውቅና የምንዘጋጅበት የሚያደርገን እና እኛም ደግሞ ከፍርማው ባሻገር ለህዝባችን ታማኝ ነን፣ ለከተማችን ነዋሪዎች፣ ለወጣቶች የሚፈለገውን ነገር በማቅረብ የተሻለ ሚዲያ ለመፍጠር እንተጋለን። ለዛ ደግሞ ያግዘናል ብዬ አስባለሁ። የሰራ ነውን ስራ ቆጥሮ ለመረከብ ቆጥረን የተረከምነውን ቆጥረን ለማስረከብ እና በውጤታችን ደግሞ እንዲሁ እውቅና ለማግኘት የተሻለ እውቅና ለማግኘት ስለሚረዳ በጣም ጠቃሚ ነው።